ተርቢኖ በቃ ምንድ ነው? ለምን ምንም አይዞትብኝ ነገር አለ እኮ፣ ኋላ እየተከታተሉኝ ነው። አብረሽ እኮ ለምን ለምን ምንም አያቶኝም። ተረጋጊ፣ ሄርሚ ሄርሚ። በጣም እኮ ለምን ለምን ነገር ምንም የሚፈልግ ምን አደረግን? የምን ያጠፋሁት ነገር የለም። ህዝብ እኮ ቴክስት እያጨናነቁኝ ነው። አብርሃም ምንም ያደርጉት ነገር አለ እኮ። ተረጋጊና ለማስበዳት ሞክሪ እስኪ ተረጋጊ፣ ቆይ ቅድም ተረጋጊ አይሁን አልታለቅም። ምን በለሻቸዋል ለምድሮ? ከነሱ ጋር ስምትታየ ምንም አልተጣላሁም። ደረጃው ሊቶ አይሰራም ነበር እንዲሆን ነገር ነገር ነው ሁላ የመጣሁት አብርሻል፣ እየተከተሉኝ ነበር። ምን ሊያደርጉኝ እንደሆነ አላቅም። በጣም እያስፈራሩኝ ነው። በጣም እየዛቱብኝ ነው። ገልሻለሁ እያሉ ነው እኔ በኋላቸው ሌላ ሰው ቢኖርም ያዙም ስለተያዙም ምንም አውቀው ነገር የለም ግን ቴክስት ላይ እንገልሻለን ታታች ነው ምናምን ሲሉ እየዛቱ ቢኒያም እና ፈረንጁ እያዩዋቸው ሌላ ሰው ካለን እየተከተሉኝ ነበረ

ሰላም ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ ደህና ናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታትን ሰብስክራይብ አድርጉልኝ እና ዛሬ እኔን ያንተ ጓደኞች ሊገሉኝ ነው ያንተ ልል ጓደኞች ከቤታት አስወጡኝም መድኃኔ ዓለም የሚያክሉ ሸታት ዋሹኑ በእናታችሁ ደግሞ ሌላ ሰዎች እንደሆኑ ምንድነው የምለው አብርሃም እሷንም የሆነ ነገር እንዳያረጉት ፈርቻለሁ። ምንድን ነው የሚያረጉት እናንተ ጎደኛሞች አይደለም? እንደውላችሁም ለምንድን ነው እኛ ጋር መጣችሁ የምታስመስሉ? ማለት ነው የምትኖሩ ህይወታችሁን ለእናንተ ሲጀመር የእኛ ነ ጥፋተኞች፣ እናንተን ወሬ የምናየው እንጂ እናንተ የሚጨገራችሁኛለት ምንድን ነው የሚያደርጉት? እስቲ በቀን ምንድን ነው የሚያደርጉት? ወይ ደግሞ በዘዴ ማለት ነው

ለነሱ ወግ ነኝ ና ለነሱ ወግ ነኝ እኮ ነው። ከአንቺ ጋር እንትን ስለው ለእነሱ ወግ ነኝ እኮ ነው። ምን ሆኖ ነው ከ ምን ሆና ነው እሷ እነሱ ይሄን እና ይገሌ ለሀገር ነው። በቀን ደግሞ ለሊት አይደለም፣ በቀን ደግሞ ማለት ነው። በቀን ደግሞ ምን አስመሰል በዚህ ልክ ማስመሰል አይደለም በህግ ያለ ነገር ውስጥ ማለት ነው ምንድነው አንቺ የሚያደርጉት እስቲ ምንድነው የሚያደርጉት አብረን አብረው ነው የምትበሉት የምትጠጡት አይደለም የሆነ ነገር እንዳያረጉ እና ፖሊስ የለም እንዴት አደ አብርሃም የአንቺ ጋር አይደለም እኮ መረጃ ካለሽ እንቲ ካለሽ አብርሃም ህግ አስከባሪ አይደለም በቃ ራስሽን ማስከበር ካለሽ ናክቶች ከሆነ ራስሽን ማስከበር አስከበር ካለች ምን እራስሽን ባይገጥ አስከብረ አብርሃም ምንድን ነው አስከባሪ አይደለም ወይ? ስታስመስሉ ስታስጠሉ ከአንተ ጋር መታ መጠላ እንትን እንትን ደግሞ አብርሃም ለሔርሜላ ብሎ ከጓደኞቹ ጋር እና እኛም ምን ቸገረን? እንደፈለጋችሁ እንደፈለጋችሁ ማለት ነው። የሰውየው ህይወቱ መኖር ካለበት አይኖርም። እኛ የሰው ህይወት ምን አገባን? አበዳችሁም ጨርቅ ጥላችሁ መጣችሁ፣ ተላላጣ አጥፋችሁ መጣችሁ። ምን ቸገር። እኛ የሚያስቸግረን የራሳችን ህይወት ይሁን እንጂ እናንተ ህይወት ምን አገባን? ራሳችሁ ታስመስሉ በዚህ ምክት አንድ ቀን እይታ በቃ ውሻስ እና እንዲያው እንደ ቶፊክ በደም ደግሞ የምታዩ ብዙ ዩቱበሮች እንኳን እንደ እንደ ቃልና እንትን ማለት ነው እነ ፋን እነ ሳብሪ በደም የምታዩ ግን እነሱ እንደዚህ እንደዚህ ያለ ነገር አልሰሩም። እግዚአብሔር እንደዚህ ያለ ቆሻሻ ነገር አልሰሩም እኮ እነፋን ፋን እና ሳብሪ በጣም ደስ የሚሉ ዩቱበሮች ማለት ነው። እናንተ የቡታጅራ ዩቱበሮች ስታስመስሉ ስትዋሹ ምናምን ሰብስክራይብ እያረጋችሁ አበረታት።